ስድስት ፕሮጀክቶችን ደግሞ ሰርቶ ያስረከበ ካምፓኒ ነው። አዲስ ካምፓኒ አይደለም። ያው ከዚህ በፊት የንግድ ሱቅም አፓርትመንትም በደንብ ከኛ ጋር መተዲስከስ አድርገሃል። ብዙ ሰው ተጠቃሚ ይሆናል ያንተ ተመልካችን። አሁን ላይ ደግሞ አዲስ ፕሮጀክቶችን ሳርቤት ላይ አፓርትመንት እንዲሁም አዋሪ ላይ አፓርትመንት፣ ሳርቤትና አዋሪ ላይ አፓርትመንት፣ የንግድ ሱቆች ደግሞ የፒያሳውን ጨርሰን፣ ሌላ ገላን ላይ አዲስ የንግድ ሱቆች ሽያጫውተናል። በጣም አሪፍ ግን ከበፊቱ ማለት ለየት የሚሉ ነገሮች አሉት። በካሬ ደረጃ በጥራት ደረጃ በመሳሰሉ ው ከአንደኛ ከሎኬሽን ይጀምራል ለየት ማለት ምሳሌ አፓርትመንት ቤታችን ሳርቤት ነው የሚገኘው። ሳርቤት ምናልባት ቫቲካን ኢምባሲን የሚያውቁት ከሆነ ሳርቤት እንግዲህ ምንም ነገር አያስፈልገውም። በጣም ፕራይም እና ዳውንታውን የሚባል ሎኬሽን ነው። አዲስ አበባ ላይ ፕራይም የሚባል ሎኬሽን ነው። የብዙ ኤምባሲዎች መገኛ ናት። ብዙ ዲፕሎማቶች እዛ ኤሪያ ላይ መኖር ይፈልጋሉ። የአፍሪካ ህብረት ዋና መቀመጫ ሳር ቤት ላይ ነው የሚገኘው። እዚህ ቦታ ላይ ነው እንግዲህ እኛ እነዚህን አፓርትመንቶች እየሸጥን ያለ ነው። ደንበኞች ይሄን ቤት ቢገዙ በሁለት ሳይት ተጠቃሚ ይሆናሉ። አንደኛው መኖሪያ ብለው ከገዙ ቦታው ለትራንስፖርቴሽንም ለመኖሪያም ብዙ ፋሲሊቲዎችን የያዘ ስለሆነ ተመራጭ ያደርገዋል። ለምሳሌ ከኛው ሳይት አጠገብ አካባቢ ቫቲካን ኤምባሲ አለ ኢንዶኔዥያ ኤምባሲ አለ። በቅርብ ርቀት ላይ ካናዳ ኤምባሲ አለ። ዛምቢያ ኤምባሲ አለ። እዛ ኤሪያ ላይ ብቻ አራውንድ ከአስራ አምስት በላይ ኤምባሲዎች አሉ እዛ ኤሪያ ላይ ብቻ ማለት ነው። ሆስፒታል ቢፈልጉ ደግሞ ፊት ለፊታችን ሲቲ ጎልድ ሆስፒታል አለ። ጊብሰን የልጆች ትምህርት ቤት እዛው ፊት ለፊታችን ኢንተርናሽናል ትምህርት ቤት አለ። አባድር መስጂድ አቅራቢያው ላይ ይገኛል ይላሉ ሀበሺ አቦ ቤተክርስቲያን ከፍ እንዳሉ አለ። ላይክ ወክ ማድረግ ቢፈልጉ ደግሞ ቦታው በጣም ከኮሪደር ልማት በኋላ ዱባይ የመሰለ ቦታ ነው። በጣም ነፋሻማ ነው። ለትራንስፖርቴሽን፣ ለቦሌ፣ ለሜክሲኮ ለሁሉም ሴንተር የሆነ ቦታ ነው። ከምንም በላይ ደግሞ አፍሪካ ህብረት ዋና መቀመጫው እዛ ኤሪያ ላይ ነው። ይሄ አሴ መኖሪያ ነው። አሴ ኢንቨስትመንት ብለው ቢያስቡት ደግሞ ቅድም እንዳልኮት ቦታው የኤምባሲዎች መገኛ ስለሆነ ብዙ ዲፕሎማቶች መኖር ስለሚፈልጉበት፣ አፍሪካ ህብረት መቀመጫ ስለሆነ ብዙ ፎሬነሮች እዛ ኤሪያ ላይ ስላሉ በዶላር ነው ሬንት የሚደረገው። ለምሳሌ እዛ ኤሪያ ላይ ስታዝ ባለ ሁለት መኝታ ከ1500 በላይ ዶላር በላይ ነው ፖንት የሚደረገው። ባለ ሶስት መኝታ ደግሞ ከ2000 ዶላር በላይ ይከራያል። ኢቨን ሲጠሩ በዶላር ነው ሬንታል የሚጠራው እዚህ ኤሪያ ላይ በብር አይደለም። ኢማጅን ዛሬ ላይ በዶላር ነው። ከሶስት ዓመት በኋላ ይህን ቤት ተረክበው ፈርኒሽድ አድርገው ወይ ጌስት ሃውስ አድርገው ቢያከራዩት አንድ ደንበኛ ምን ያህል ነው ፕሮፊቴብል ሊሆን የሚችለው? ሰው ቢያከራዩትም ቢኖሩበትም አስኢንቨስትመንትም ለመኖሪያም በጣም ምቹና ተመራጭ የሆነ ሎኬሽን የንግድ ሱቆች ደግሞ እንደ በፊቱ ፒያሳ ላይ ሀያ ካሬ ነበር። አሁን ላይ ከ16 ካሬ እስከ አራት መቶ ካሬ ድረስ አማራጭ የንግድ ሱቆች ይዘን የመጣ ነው። ጥሩ። ሌላ አንድ የመጨረሻ፣ በአንደኛ ወይም ሁለት ልበለው፣ አንደኛ የማስረከቢያ ጊዜዎች ከምን እስከምን ወይስ ከስተመሩ በፈለገው ጊዜ ነው? ሌላው ደግሞ የክፍያ ሁኔታ አሁን በተለይ የዶላር የብር መለዋወጥ ላይ ሌሎች አንዳንድ ሪል ስቴቶች ላይ በዶላር ነው የምትከፍሉት ብለው ስለነበረ ከፍ ብለዋል። በብር የሚከፍሉትም ደግሞ በዶላር ሬት የሚያደርጉባቸው አሉ። የናንተ ሁለቱ ልክ ነው። እስኪ አንዴ እንግዲህ ጠቅለል አድርጌ ልመልስ፣ ሁሉንም የእርሱ ጥያቄ። የሳር ቤቱ ሳይታችን ከአፓርትመንቱ ሊጀምር፣ ከሳር ቤት አደባባይ ወደ ቫቲካን ኤምባሲ ዝቅ እንዳለን ዋናው አስፋልት ዳር ላይ የሚገኝ ሳይት ነው። ግራውንድ ፕላስ 21 የሆነ ህንፃ ነው የምንገነባው። ብዙ ፋሲሊቲዎችን የያዘ አራት ወለል መኪና ማቆሚያ፣ ካፕ ጄኒተር፣ ትራንስፎርመር፣ ሶስት ሊፍት፣ ጋርቤጅ ሹት፣ እጅግ ዘመናዊ ቴራስን የያዘ አፓርትመንት ነው የምንገነባው። እሱ ላይ ከ81 ካሬ እስከ 153 ካሬ አማራጮች አሉ። 81 ካሬ ባለ ሁለት መኝታ መቶ አምስት ካሬ መቶ ስድስት ካሬ መቶ አስር ካሬ እያለ እስከ 153 ካሬ ድረስ ባለ ሶስት መኝታ አማራጮች አሉ። ዋጋው ምን ይመስላል? ለምሳሌ ባለ ሁለት መኝታው 81 ካሬው ሁለት አይነት አከፋፈል ነው። ሱሳይት ላይ ያለን አንደኛው 100% ለሚከፍል ሰው 35% ቅናሽ እንሰጣለን። ይሄ ማለት ቤቱ በ65% ብቻ ሊገዙ ነው ደንበኞች ማለት ነው። ሌላኛው ደግሞ 20% ይከፍልና ገዢው ቀሪውም በሶስት ዓመት ቀስ እያለ እንዲከፍል። ሁለቱንም ስናየው አሁን ምሳሌ ባለ ሁለት መኝታው 81 ካሬው ቀስ እያለ ለሚከፍል ሰው 8 ሚሊዮን 500 ሺህ ብር ነው በፕሮግረስ ለሚከፍል ሰው የ8 ሚሊዮን 5 መቶ ሺህ 20 ፐርሰንት ይከፍልና ቀሪውም በሶስት ዓመት ጊዜ ውስጥ በፕሮግረስ ኮንስትራክሽን ፕሮግረሱን እያየ ያው እርስዎ የጠየቁኝ ነገር አለ የዋጋ ጭማሪ ዶላር ጭማሪ የሚለው ያለምንም ዋጋ ጭማሪ ዶላር ኢንፍሌሽን ያለምንም ኮንስትራክሽን ዋጋ ጭማሪ ፊክስ ዴይት ተቀመጠችውን ዛሬ በ8 ሚሊዮን 500 ሺ ብር ከገዛ ለሶስት ዓመት ያክል ያችን እየከፈለ ነው የሚሄደው። አከፋፈሉም በግንባታው መሰረት ነው፣ በታይም አላስቀመጥ ነው። ልክ እዚህ ስቴጅ ላይ ሲደርስ ይሄን ያህል ፐርሰንት፣ እዚህ ስቴጅ ላይ ሲደርስ ይሄን ያህል ፐርሰንት እያለ በግንባታው መሰረት ይከፍላል። ነገር ግን አሁን ላይ እጄ ላይ ካሽ አለኝ፣ ካሹን ከፍዬ 35% ቅናሽ ማግኘት ፈልጋለሁ ለሚል ደንበኛ 81 ካሬውን ከ8 ሚሊዮን 500 ሺህ ብር ወደ 5 ሚሊዮን 700 ሺህ ብር እናወርድለታለን። ሀገር ውጭ ላሉ ደንበኞች ሁለት ኦፕሽን አለ። አንድ፣ በተወካይ በኩል ተወካዮቻቸው ከስር የምናስቀምጠው ስልክ አስቀምጠው ቁጥር ላይ ደውለው ቢሮችን መጥተው ሳይቱን ቪዚት አድርገው ሽየጩ መፈፀም ይችላሉ። ነገር ግን ምንም አይነት ተወካይ የሌላቸው ምንም አይነት ሰው አገሩ ስለሌላቸው ለሌላቸው ሰዎች ምንድን ያዘጋጀ ነው? እዛው ባሉበት ኢንፎርሜሽን ፕሮቫይድ እናደርጋቸዋለን። የሚያስፈልጉ ሊጋል ዶክመንቶችን እንልክላቸዋለን የካምፓኒ ዶክመንቶች። አስፈላጊ ከሆነ ሳይትን በቪዲዮ ኮል ቪዝ ስናደርጋቸውና ካመኑበት እዛው ባሉበት ነው በስዊፍት ኮድ ክፍያቸው መፈጸም ይችላሉ። ኦር የራሳቸው ሌላ ክፍያ የሚፈጽሙበት መንገድ ካለ በዛ ይፈጽሙና ውሉን በዲ ኤች ኤል አይዲያቸውን ልከውልን ውል ሰርተን በዲ ኤች ኤል መሰባቸውን ልክላቸዋለን። ፈርመው ይልኩልናል። ከዛ ኦሪጂናል ደረሰኝና ውሉን መልሰን በዲ ኤች ኤል እንልክላቸዋለን ማለት ነው። ኢዚ እዛው ባሉበት መጨረስ ይችላሉ። ትልቅ ለውጥ በጣም አንድ እንደው ካልሽ ውስጥ አሁንም ሶስት ዓመት ምናምን ሲባል ያው የግንባታውን ጊዜንም ማወቅ ስላለብን ሚኒመሙ ስንት ፎቅና ስንት ጊዜ ነው የሚፈጀው አሁን ላይ ማክሲመም ደግሞ ይሄን ያህል ጊዜ ነው የምናስረክብበት ጊዜ የሚባለውን ይታወቃው። እሺ፣ ህንፃው ግራውንድ ፕላስ 21 ነው። የሶስት ዓመት ፕሮጀክት ነው። በሶስት ዓመት ጥንቅቅ አድርገን እናስረክባለን። አንደኛ ኮሊደር ልማት ላይ ያለ ፕሮጀክት ነው። ኮሊደር ልማት ላይ ያሉ ቤቶች ፈርሶ ነው መንግስት ቦታውን ተጫርተን የውሰድ ነው። ሲሪስ ነው መንግስት ሶስት ዓመት ዴል ላይ አስቀምጦልናል። በሶስት ዓመት ኦፕሽን የለ ነው፣ ገዢ ሳይሆን መንግስት ጫና ስለሚያደርግብን በሶስት ዓመት ሌሊበር እናደርጋለን። መረከቢያ ጊዜ ሶስት ዓመት ነው። ወደ ባለሶስት መኝታው ደግሞ ስመጣ እዛው በተመሳሳይ ሳርቤት ሳይት ላይ ባለሶስት መኝታ አፓርትመንት 139 ካሬ ለምሳሌ ሙሉ ክፍያ የሚሆነው ቀስ እያለ ለሚከፍል ሰው 15 ሚሊዮን 300 ሺ ብር ነው። ቅስ እያለ በሶስት ዓመት ለሚከፍል ሰው አሁን ቅድመ ክፍያ 20 3 ሚሊዮን ብር ነው የሚከፍለው፣ ከዛ በሶስት ዓመት ይከፍላል። ግን አሁን ላይ መቶ ፐርሰንት ከፍላ ለሚል ሰው ወደ 9 ሚሊዮን ዘጠኝ ብር ከአምስት ሚሊዮን ብር በላይ ቅናሽ ማለት ነው። ሳይታችን ላይ መረከቢያ ጊዜው ሶስት ዓመት ነው የሚሆነው። እሱ ላይ በተመሳሳይ ደግሞ የንግድ ሱቆቻችን አሉ። በደንብ ብዙ ደንበኛ የንግድ ሱቅ በጣም ብዙ ፈላጊ ሰው አለ። የእርስዎም ተመልካቾች በጣም ብዙ የኪንግ ኦፍ አባይ ተመልካቾች የንግድ ሱቅ ገዝተውናል። እሱን ሽያጭ ጨርሰናል ፒያሳው። በዚህ አጋጣሚ እንኳን ደስ አላችሁ ማለት ነው የምፈልገው። ሽያጭ ጨርሰን ኮንስትራክሽኑ በደንብ እየተሰራ ነው። አሁን ላይ ግን ድጋሚ ወይ ሪኢንቨስት ማድረግ ከፈለጉ ወይ ደግሞ ያመለጣቸው ሰዎች ባለመመቻቸት፣ በድጋሚ ገላን ገላን ያውቁታል። ስታዚ ገላን ኮንዶሚኒየሙ አጠገብ ዋናው አስፋልት ዳር ላይ እዛ ጋ ግራውንድ ፕላስ ሰቨን የሆነ የንግድ ሱቅ አውጥተናል፣ ሽያጮች ማለት ነው። በጣም ገላን ጋ ሲሆን የዋጋ ጉዳይ ላይ ልክ ነው፣ ያው የንግድ ሱቅ ከሎኬሽን ሎኬሽን ዋጋ ይለያያል፣ የትኛውም ቦታ ላይ። ዲቴይል ስለሱስ ደግሞ ስናየው ግራውንድ ፕላስ ሰቨን የሆነ ህንፃ ነው እሱ ላይ የምንገነባው። ቤዝመንት ፓርኪንግ፣ በቂ መኪና ማቆሚያ ፓርኪንግ አለው። ዋናው አስፋልት ዳር ላይ የሚገኝ ሙሉ በሙሉ ኮሜርሻል ሶ ምንድነው የሚሆነው፣ ስታዝ ከግራውንድ እስከ አራተኛ ፍሎር ሽያጭ ነው የንግድ ሱቅ። አምስተኛ፣ ስድስተኛ፣ ሰባተኛ ፍሎር ጌም ዞን ነው የሚሆነ የድርጅቱ እዛ ኤሪያ ላይ የለም ጌም ዞን። አብዛኛው ጊዜ ጌም ዞኖች ያሉት መሀል ከተማ ሞሎች ላይ ነው። እዛ ኤሪያ ላይ ግን ጌም ዞን የለም በጣም ሶ ከዳማ የሚመጣ ከሞጆ ዋናው መውጫው አደለው ሃይዌ መውጫ ስለሆነ በጣም ኤሪያው ላይ ኮንዶሚኒየም ውስጥ ብቻ ከ45ሺህ ሰው በላይ ነዋሪ አለ ኤሪያው ላይ አጠቃላይ ኦልሞስት ከመቶ ሺህ በላይ ሰዋ አለ እዛ ሰርክል ብቻ እኛ ሱቅ አካባቢ እኛ የምንሸጠው ሞል አካባቢ ማለት ነው። በዚ አጋጣሚ ገላ ሞል ነው የሚባለው የንግድ ሱቃችን ማለት ነው። ዋጋው እንደየፍሎሩ ይለያያል። ልክ እንደሚያሳው ሳይታችን ከ16 ካሬ እስከ 400 ካሬ ድረስ ኦፕሽን አለው። ለምሳሌ ግራውንድ ፍሎር ላይ የንግድ ሱቅ ብናይ ሙሉ ክፍያው 4 ሚሊዮን 300 ሺህ ብር ይሆናል። ግራውንድ ፍሎር ገና አስፋልት ዳር ላይ ያሉት ማለት ነው። ከዛ ቀድመ ክፍያ የሚከፈለው አሁን ላይ 1 ሚሊዮን 800 ሺህ ብር ነው። አንደኛ ፍሎር ላይ ሙሉ ክፍያው 3 ሚሊዮን 200 ሺህ ብር ነው አሁን ላይ ቅድመ ክፍያ የሚከፈለው 1 ሚሊዮን 200 ሺህ ብር ሁለተኛ ፍሎር ላይ ሙሉ ክፍያው ሁለት ሚሊዮን 700 ሺህ ብር ቅድመ ክፍያው አሁን ላይ 800 ሺህ ብር ሶስተኛ ፍሎር ላይ 2 ሚሊዮን 600 ሺህ ብር ቅድመ ክፍያ የሚከፍሉት 600 ሺህ ብር አሁን ላይ አራተኛ ፍሎር ላይ 2 ሚሊዮን 500 ሺህ ሆነና ቅድመ ክፍያው 500 ሺህ ብር ይከፍላሉ ማለት ነው ሶ ቅድመ ክፍያ ከከፈሉ በኋላ ቀሪውን በሁለት ዓመት በግንባታው ፕሮግረስ መሰረት ግንባታውን ጀምረናል። በሁለት ዓመት ጊዜ ይከፍላሉ። የንግድ ሱቆቹ መረከቢያ ጊዜ ሁለት ዓመት ነው የሚሆነው፣ የአፓርትመንቶቹ ሶስት ዓመት ነው የሚሆነው ማለት ነው። እንደ አጠቃላይ ኤሪያው በጣም ለንግድ የሚሆን ኤሪያ ነው። እንዳልኩት የሃይዌ መውጫ ነው፣ በጣም ግርግር ያለበት ብዙ ሰው ሴትል ያደረገው እዛ አካባቢ ነው። አሁን ምሳሌ ከኮሊደር ልማቱ ጋር ተያይዞ ብዙ ከከተማችን ተነሽ የሆኑ ሰዎች አዎ፣ እዛ አካባቢ ገላን፣ ይሄ ኮዬ ፈጬ፣ ቱሉ ዲምቱ አካባቢ ነው ሴት ላይ ያደረጉት እና በጣም ብዙ ሺ ሰው ያለባት በጣም የንግድ እንቅስቃሴ ያለባት ቦታ ናት። ከምንም በላይ ደግሞ የትልቁ አዲስ አበባ ውስጥ እየተሰራ ያለው ደራርቱ ስቴዲየም ቃሊቲ እየተሰራ ያለው በቅርብ ርቀት ነው ከኛ ሳይት ላይ የሚገኝ ነው ። ስቴዲየሙ ሲያልቅ ደግሞ ትልቅ ፊውቸር ነው የሚሰጠው ለዛ ኤሪያ። በጣም ነው የማመሰግነው፣ እንግዲህ ወንድሞቼ እስካሁን ድረስ ባዩት ኤክስፔሪንስ ምንም አይነት ስሞታ ነገር አልመጣም እኛ ጋር። ያ የሚያሳየው ጥሩ ነገር እንዳለ ነው። እንግዲህ ጥሩ ነገር እንመኝላቸዋል ለሁላቸው አከስተመሩ ለእናት በመጨረሻም እንግዲህ ማስተላለፍ የምፈልገው የዲፕሎማቶች መንደር የሆነችው የአፍሪካ ህብረት ዋና መቀመጫ የብዙ ኢምባሲዎች መገኛ የሆነችው ሳር ቤት ላይ ቴምር ሪል ስቴት ባለሁለት መኞት አፓርትመንት በአምስት ሚሊዮን ሰባት መቶ ሺ ብር ሙሉ ክፍያ ባለ ሶስት መኝታ አፓርትመንት ደግሞ በዘጠኝ ሚሊዮን ዘጠኝ መቶ ሺ ብር ሙሉ ክፍያ እነሆ እንካችሁ እያለ ነው። የንግድ ሱቅ ደግሞ የምትፈልጉ ከዚህ በፊት የንግድ ሱቅ ላልገዛችሁ ተመልካቾች ገላን ላይ ከሁለት ሚሊዮን አምስት መቶ ሺ ብር ሙሉ ክፍያ ጀምሮ ቅድመ ክፍያው ደግሞ ከአምስት መቶ ሺ ብር ጀምሮ የንግድ ሱቆችን እየሸጠን እንገኛለን። ለየትኛውም አይነት ቢዝነስ የሚሆን የንግድ ሱቅ ነው። ሁለቱም ሎኬሽኖች ላይ ብትገዙ አትራፊ ነው የምትሆኑት። ደውሉና ተጠቀሙ ነው።